የተከበራችሁ አድማጮቻችን እንደምሰነበታችሁ በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃት ሕግ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ዓለም አቀፍ ሕጎችን በመጣስ የሚፈጸሙ ወንጀሎች ተጠያቂነት በኢትዮጵያ ሕግ እንዴት ይታያል የሚለውን ጉዳይ እንመለከታለን። ለዚህም ባለሙያ ጋብዘናል። የመረጃና የሙዚቃ ግብዣ ይኖረናል። የፕሮግራሙ አዘጋጅና አቅራቢ መንገሻ አለሙ ፕሮግራሙን በመምራት በርሳቤጌቴ አብረናችሁን ቆያለን። አሁን የመረጃ ሰዓታችን ላይ እንገኛለን። ብሩክ ድንቁ ይጠብቃቸዋል። አብራችሁን ሆኑ። በዛሬው የመረጃ ሰዓታችን በዓላትን አስታከው የሚደረጉ ተገቢ ያልሆኑ የዋጋ ጭማሪን አጠራ አድርገን እንመለከታለን። ኢትዮጵያ የተለያዩ ሃይማኖታዊና ባህላዊ በዓላት በሰፊና በድምቀት ከሚከበረባቸው ሀገራት አንዷ ናት። በዓላትን ለማድመቅ ዜጎች የተለያዩ ግብአቶችን ከአዘቦት ቀናት በተለየ በብዛት የሚጠቀሙበትና የሚሸምቱበት ወቅት መሆኑ ይታወቃል። ታዲያ በዓላት በመጡ ቁጥር ሸቀጦችን የመደበቅና ይህን ተከትሎ የግብዓቶች ዋጋ መናር ይታያል። እስኪ ጉዳዩን ከሕግና ከሞራል አንጻር እንመልከተው። ተገቢ ያልሆነ ዋጋ መጨመር ለአንድ አገር የዋጋ ንረት መከሰት በዋነኝነት ሁለት አይነት ኢኮኖሚያዊ ገፊ ምክንያቶች አሉ። እነዚህም ከፍላጎት መጨመር የመነጨ የዋጋ ንረትና የማምረቻ ዋጋ መጨመር ናቸው። ከነዚህ ምክንያቶች አንጻር ሲመዘን በሀገራችን የተከሰተው የዋጋ ንረት እዚህ ደረጃ ሊደርስ የሚያስችል ኢኮኖሚያዊ አመክንዮ የለውም ወደሚለው ድምዳሜም ይደርሳሉ የዘርፉ ምሁራን። ሀገራችን የምትከተለው የኢኮኖሚ ስርዓት የነጻ ገበያ ኢኮኖሚ ስርዓት ቢሆንም በየትኛውም ሀገር ቢሆን መንግስት ጣልቃ የማይገባበት የገበያ ኢኮኖሚ የለም። መጠኑ ይለያይ እንጂ ነጻ የገበያ ኢኮኖሚ የሚከተሉ የበለጸጉትም ሆኑ ታዳጊ ሀገራት የገበያ ጉድለት ሲያጋጥማቸው መንግስት ጣልቃ ገብቶ ጉድለቱን የሚሞላበት አሰራር አለ። ኢትዮጵያም ከዚህ ነባራዊ ሁኔታ ውጪ ልትሆን አትችልም። በንግድ ውድድርና የሸማቾች ጥበቃ አዋጅ ቁጥር 813 ዝባር 06 በአንቀጽ 25 ስር አስፈላጊ ሆኖ ሲገኝ የንግድና ኢንዱስትሪ ሚኒስቴር የዋጋ ቁጥጥር ሊደረግባቸው የሚገቡ መሠረታዊ የንግድ ዕቃዎች እና አገልግሎቶች ጥናት አድርጎ ለሚኒስትሮች ምክር ቤት አቅርቦ በማስፈቀድ ዝርዝራቸውንና ዋጋቸውን በህዝብ ማስታወቂያ ሊያሳውቅ ይችላል በማለት ተደንግጓል። በመሆኑም የንግዱ ማህበረሰብ ይህ አሰራር ያለ መሆኑን ተገንዝቦ፣ በተለይም በበዓላት ወቅት ሊተገበር የሚችል በመሆኑ ነቅቶ መከታተል ይጠበቅበታል። ሚኒስቴሩም በሸማቹ ህብረተሰብ ለበዓላት የሚያስፈልጉ ግብዓቶች የሆኑትን ምርቶች የዋጋ ቁጥጥር እንዲደረግባቸው እየለየ ህጉ ባስቀመጠለት ስልጣንና ኃላፊነት መሰረት ቁጥጥር፣ ክትትልና የእርምት እርምጃ መውሰድ ይኖርበታል። በበዓላት ወቅት በርካታ ወገኖች ካላቸው ጥቂት ነገር ለተቸገረው በማካፈል ለወገን አለኝታነታቸውን ሲያስመሰክሩ እናያለን። በአንጻሩ ደግሞ በዓላትን እንደ መልካም አጋጣሚ በመቁጠር በእጃቸው ላይ ያለን የንግድ ዕቃ በሕገ ወጥ መንገድ በመደበቅ ገበያው ላይ ሰው ሰራሽ እጥረት እንዲፈጠር የሚያደርጉ ቁጥራቸው ቀላል አይደለም። በዚህ ተግባራቸውም ሸማቹ እንዳይረጋጋና አማራጭ እንዲያጣ ካደረጉ በኋላ ባሻቸው ዋጋ የሚሸጡ በወቅቱ ወደ ገበያ ያቀረቡትን ዕቃም ቢሆን አመሳጥረው ከፍተኛ የሆነ የዋጋ ተመን በመተመን ተገቢ ያልሆነ ትርፍ የሚያጋብሱ ግለሰቦች አሉ። የንግድ ዕቃን ስለ ማከማቸት ወይንም ስለ መደበቅ። ዕቃን ማከማቸትና መደበቅ ሰው ሠራሽ እጥረት በመፍጠር የገበያ አለመረጋጋትና የዋጋ ንረትን ከሚያስከትሉ ተግባራት መካከል የአንበሳውን ድርሻ ይዛል። ይህ የንግዱ ማህበረሰብም ሆነ ሸማቹ ያለ አግባብ የንግድ ዕቃን የማከማቸት ተግባር በዜጎች ላይ ወይንም እንደ አጠቃላይ በሀገር ኢኮኖሚ ላይ የሚያደርሰው ተጽዕኖ በጣም ከባድ ነው። በንግድ ውድድርና የሸማቾች ጥበቃ አዋጅ ቁጥር አዋጅ አንቀጽ 24 ንዑስ አንቀጽ አንድ መሰረት አንድ ነጋዴ ከመደበኛ የግብይት ስርዓት ውጪ ወይንም ነጋዴ ያልሆነ ሰው ለግል ወይንም ለቤተሰብ ፍጆታ ከሚውል መጠን በላይ በንግድና ኢንዱስትሪ ሚኒስቴር በገበያ ላይ እጥረት ያለበት ት መሆኑ በወጣ የህዝብ ማስታወቂያ የተገለጸ የንግድ ዕቃን ማከማቸት ወይንም መደበቅ ክልክል መሆኑ ተደንግጓል። ከተገቢው የንግድ አሰራር ውጪ ማከማቸትም ሆነ መደበቅ የማይቻለው በገበያ ላይ እጥረት ያለበትን የንግድ ዕቃ ብቻ ሳይሆን ማንኛውንም የንግድ ዕቃ መሆኑን ከአዋጁ መገንዘብ ይቻላል። ሚኒስቴሩና ቢሮዎቹም በነጋዴዎች የሚፈጸም የንግድ ዕቃዎች ክምችት ወይንም የመደበቅ ተግባር ላይ ቁጥጥር ያደርጋሉ ተብሎ መደንገጉ ሲታይ የተጠቀሱት ተቋማት በህገወጥ ነጋዴዎች የሚደረግን የምርት ማከማቸትና መደበቅ እየተቆጣጠሩ የንግድ ስርዓቱን ሚዛን የማስጠበቅ ኃላፊነት እየተጣለባቸው መሆኑን ያሳያል። የማከማቸት እንዲሁም የመደበቅ ተግባራት ላይ የሚሳተፉ ግለሰቦችን በተመለከተ የአዋጁ አንቀጽ 43 ንዑስ አንቀጽ አራትና አምስት ላይ የተቀመጡ ድንጋጌዎች የተከማቸውን ዕቃ እንዲሁም ማጓጓዣውን መውረስን ጨምሮ እስከ አምስት ዓመት የሚደርስ ጽኑ እስራትና የገንዘብ ቅጣቶችን አስቀምጠዋል። በንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በሞራል ደረጃም የህዝብ በዓላትን ጠብቆ ዋጋ ማናር እንዲሁም እቃዎችን ከገበያ ላይ መደበቅ ተገቢነት የሌለው ብቻ ሳይሆን በህግም የሚያስጠይቅ ተግባር መሆኑ ልብ ሊባል ይገባል። በመሆኑም ይህን ተግባር የሚፈጽሙ ኃላፊነት የጎደላቸው ነጋዴዎች ከዚህ ተግባራቸው መቆጠብ እና ለህብረተሰቡ ተገቢውንና ተመጣጣኝ ዋጋ ማቅረብ ይኖርባቸዋል። ሸማቾችም እንዲህ ያለ ተግባር የሚፈጽሙ ነጋዴዎችን በመጠቆም መብታቸውን ማስከበር አለባቸው። አድማጮች፣ መረጃና ሙዚቃ አድምጠን ተመልሰን ተገናኝተናል። አሁን ደግሞ በቀጥታ ወደ ዋናው ዝግጅታችን እናመራለን። አሁንም መልካም ቆይታ እንዲሆንላችሁ እንጋብዛለን። የሰው ልጆች የሰብአዊነት መርሆች እንዲከበሩ የሚያስችሏቸውን ዓለም አቀፍ ስምምነቶችን በማዘጋጀት ተስማምተው ባወጧቸው ሕጎች ለመመራትና ተፈጻሚነታቸውን ለማረጋገጥ የየሀገራቸው ሕጎች አካል በማድረግ ሲተገብሯቸው ይታያሉ። ከእነዚህም መካከል አንዱና ዋናው ሁሉን አቀፍ የሰብአዊ መብቶች መግለጫ ወይም ዩኒቨርሳል ዲክሌሬሽን ኦፍ ሂውማን ራይትስ በመባል የሚታወቀው ነው። በዚህ ዓለም አቀፍ ሕግ መሰረት ማንኛውም ሰብአዊ ፍጡር ሰው በመሆኑ ብቻ የሚያገኘውን በሕይወት የመኖር፣ የአካል ደህንነት፣ የነፃነት መብትና ከኢሰብአዊ አያያዝ የሚጠበቅ መሆኑ በግልጽ ተደንግጎ ይገኛል። ይህን ህግ ማንኛውም የህብረቱ አባል ሀገራት የማክበርና የማስከበር ግዴታ አለባቸው። በዚህም መሠረት ሀገራችን ኢትዮጵያ ይህን ዓለም አቀፍ ህግ ለማክበርና ለማስከበር የሚያስችሏትን ድንጋጌዎች በኢፌዴሪ የወንጀል ህግ ደንግጋ ትገኛለች። በዛሬው ዝግጅታችን ለመሆኑ በዓለም አቀፍ ደረጃ የሰው ልጆች ላይ እንዳይፈጸሙ የተከለከሉ ድርጊቶችና በውስጡ የተካተቱ የወንጀል አይነቶች የትኞቹ ናቸው የሚለውን ጉዳይ እንዲያስረዱን የህግ ባለሙያ ጋብዘናል። እንግዳችን ወይዘሮ ሜሮም ብርሃኑ ይባላሉ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቤ ህግ ናቸው። ድንጋጌውን ጠቅለል አድርገው በማብራራት የወንጀል አይነቶች የትኞቹ እንደሆኑ እንዲነግረውናል በተለይ በ ዓለም አቀፍ ደረጃ ተቀባይነት ያለው የጦርነት ህግ በተለይም በጦርነት ጊዜ ሊፈጸሙ የማይገቡ የወንጀል አይነቶችን እና ወንጀሎችን ለመከልከል እና መንግስታት ወንጀሎችን እንዲከሱ እንዲቀጡ ግዴታ ለመጣል የተነደፈ ሌላ ዓለም አቀፍ የህግ አካል ነው። በዓለም አቀፍ ደረጃ እንደ ወንጀል ድርጊት የተገለጹ ያሉ ሲሆን እነዚህን ድርጊቶች ይከላከላል። የሀገራትን ግንኙነት እና የግለሰቦችን ኃላፊነት ይመለከታል። የህግ ጥሰት ከተከሰተ ደግሞ የወንጀል ተጠያቂነትን ለማረጋገጥ የሚያስችል የህግ ማዕቀፍ ነው ማለት ነው። ዓለም አቀፍ ህጎችን በመጣስ ከሚፈጸሙ መሰረታዊ ወንጀሎች መካከል በኛ በወንጀል ህጋችንም ላይ እንደተደነገገው የቡድን ወይም የማህበረሰብና የግለሰብ መብቶችን የሚያካትቱ ሲሆን ከነዚህም ውስጥ የሰው ዘር ማጥፋት በሰላማዊ ህዝብ ላይ የሚፈጸም ጦርነት፣ ራሳቸውን ለመከላከል በማይችሉ ሰዎች ላይ የሚፈጸም ጦርነት፣ በታሰሩ እና በተጋዙ ሰዎች ላይ የሚፈጸም ጦርነት፣ በጦርነት ጊዜ የሚደረጉ ዘረፋዎች እና የውንብድና ተግባራት፣ ለጠላት ሊደረግ የሚገባውን ተግባር መጣስ፣ ከወጥ በሆነ የጦር መሳሪያ መገልገል፣ የጦር ማቆም ውልን ወይም የሰላም ስምምነትን ማፍረስ፣ በቁስለኞች እንዲሁም በበሽተኞች እና በስመኞች ላይ መጨክን ወይም ደግሞ የሚገባቸውን እርዳታ ማጓደል እና ፍትህን መከልከል ናቸው ማለት ነው። የወንጀል አይነቶቹ በአጠቃላይ በተለይም ድንበር ተሻጋሪ በሆኑ አሊያም እርስ በርስ በሚደረጉ ጦርነቶች ላይ ሊደርሱ የሚችሉ የሰው ልጆች ሞትና መጎሳቆሎችን ለማስቀረት በዓለም አቀፍ ደረጃ ጥበቃ የተሰጣቸውን የሰው ልጆች መብት እንዲከበሩ ለማድረግ ይዘውት የተነሳ አላማ ነው። በመሆኑም ሁሉም የአለም ሀገራት በሚባል ደረጃ የእንዲህ አይነት የኢሰብአዊ ጭካኔ ከተሞላበት ድርጊቶች ለመከላከል በህጎቻቸው ላይ የእንዲህ አይነት ድርጊቶች እንክልከላዎችን ማስቀመጥ እና ማስቀጣት ግድ ነው ማለት ነው። ሀገራችን ኢትዮጵያም የዓለም አቀፉ ስምምነት አባል በመሆኗ እነዚህን ሰብአዊ መብቶች መከበር የሚመለከቱ ድንጋጌዎችን በሀገሪቱ የበላይ ህግ በሆነው ህገ መንግስት በአንቀጽ 14ና ተከታዮቹ ደንግጋለች። በህገ መንግስቱ እውቅና የተሰጣቸውን መሰረታዊ ሰብአዊ መብቶች መከበር ለማረጋገጥ ይረዳ ዘንድ በወንጀል ህጉም ላይ እነዚህን መሠረታዊ መብቶች ከጥሰት ለመጠበቅ የሚረዱ ድንጋጌዎችን እየተገበረች ሲሆን፣ በድንጋጌዎቹ ዙሪያም አቃቤ ህጉ የሚሉት አላቸው። አንዱ ዘርን ማጥፋት ነው። ዘርን ማጥፋት በወንጀል ህጉ አንቀጽ 269 ላይ በግልጽ እንደተደነገገው ማንም ሰው በሰላምም ሆነ በጦርነት ጊዜ በብሔር በብሔረሰብ፣ በጎሳ፣ በዘር፣ በዜግነት፣ በቀለም፣ በሃይማኖት እንዲሁም በፖለቲካ አመለካከት አንድ የሆነን ቡድን በመላ ወይም ደግሞ በከፊል ለማጥፋት በማሰብ የጥፋቱን ድርጊት በማደራጀት ትእዛዝ በመስጠት ወይም ደግሞ ድርጊቱን ራሱን በመፈጸም ከሆነ ወይም ደግሞ በማንኛውም ሁኔታ የማህበረሰቡን አባላት የገደለ አካላዊ ወይም ህሊናዊ ጤንነት የቆዳ የአካል ጉዳት ያደረሰ ወይም ደግሞ ያጠፋ ከሆነ እንዲሁም የማህበረሰቡ አባላት በዘር እንዳይራቡ ወይም በህይወት እንዳይኖሩ ለማድረግ ማንኛውንም ዘዴ በስራ ላይ ያዋለ እንደሆነ እንደገና የማህበረሰቡን አባላት ወይም ህፃናት በግዴታ ከስፍራ ወደ ስፍራ ያዘዋወረ ወይም የበተነ ወይም ደግሞ ሊሞቱ ወይም ሊጠፉ የሚችሉበትን የኑሮ ሁኔታ እንዲኖሩ ያደረገ እንደሆነ እነዚህ ሁኔታዎች ሲገኙ ከአምስት ዓመት እስከ ሃያ አምስት ዓመት ለመድረስ በሚችል ጽኑ እስራት ወይም ደግሞ ነገሩ ከባድ በሆነ ጊዜ በእድሜ ልክ ስራት ወይም በሞት ሊያስቀጣ ይችላል፣ ማለት ነው። የዚህ አይነት የዘር ማጥፋት ወንጀል በህገ መንግስቱ አንቀጽ 28 አንድ ላይ በግልጽ እንደተደነገገው በይርጋ አይታገድም። በተጨማሪም በእንዲህ አይነት የወንጀል ተግባር ጥፋተኛ ተብሎ የተቀጣ ሰው በህግ አውጪው የመንግስት አካል ሚሁም በማንኛውም የመንግስት አካል ውሳኔዎች በምህረት ወይም በይቅርታ የማይፈታ አይፈታ መሆኑ ደንግጓል። ይህም ከባድ ወንጀል መሆኑና ይቅርማ ያስብል ድርጊት መሆኑን መገንዘብ ይቻላል ማለት ነው። ንቃት ነው። ከዚህ ውጭ በዓለም አቀፍ ህጎች የተከለከለውና ኢትዮጵያም ተቀብላ ያጸደቀችው የህግ ድንጋጌ በሰላማዊ ህዝቦች ላይ የሚፈጸም የጦርነት ወንጀል ነው። ይህ የወንጀል አይነት መሰረታዊ ወንጀሎች ከሚባሉት የሰብአዊ መብቶች ጥሰቶች አንዱ ነው። በወንጀል ህግ አንቀጽ 270 ላይ እንደተደነገገው ማንም ሰው በጦርነት በጦርነት ግጭት ወይም በጠላት ወረራ ጊዜ የዓለም አቀፍ ህግ ድንጋጌዎችንና የዓለም አቀፍ የሰብአዊነት ህግጋትን በመጣስ በሰላማዊ ዜጎች ላይ ጉዳት ለማድረስ በመደራጀት በማዘዝ ወይም ድርጊቱን በመፈጸም ወይም በማናቸውም ሌላ መንገድ ወንጀሎችን የፈጸመ፣ ያስፈጸመ ህገወጥ ቅጣትን የወሰነ ያስፈጸመ እንደሆነ ከአምስት ዓመት እስከ ሃያ አምስት ዓመት ለመድረስ በሚችል ጽኑ እስራት ወይም ነገሩ ከባድ በሆነ ጊዜ በዕድሜ ልክ ጽኑ እስራት ወይም በሞት እንደሚቀጣ ተደንግጎ እናገኘዋለን። ከዚህ በተጨማሪም ለጠላት ሊደረግ የሚገባውን ተግባር መጣስ በወንጀል እንደሚያስጠይቅና ቅጣት እንደሚያስከትል ወይዘሮ ሜሮን ነግረውናል። ለጠላት ሊደረግ የሚገባውን ተግባር መጣስ፣ ማንም ሰው በጦርነት ጊዜ በዓለም አቀፍ ሕጎች የተቀመጡ የሰብአዊነት አጠባበቅ ስምምነቶችን በተቃወመ መንገድ ጠላት ለሆነ ሰው የማይገባውን ተግባር መፈጸም የለበትም። ይህን የተማረከውን መሳሪያውን ለምርኮ ያስረከበውን ወይም ደግሞ በማናቸውም አይነት ለመከላከል የተሳነውን ወይም የመከላከል ተግባሩን የተወውን የጠላት የገደለ ወይም ያቆሰለ እንደሆነ ወይም ደግሞ የሙታ አካል ያጎደለ እንደሆነ በጦር ሜዳ ላይ በአንድ የጠላት ቁስለኛ፣ በሽተኛ ወይም ደግሞ ሬሳ ላይ ስርቆት የፈጸመ ወይም ኃይልን ተጠቅሞ ገፈፋ የፈጸመ እንደሆነ እነዚህ ከላይ የጠቀስናቸውን አንዱን የፈጸመ በማሰብ ለመፈጸም በማሰብ ቁስለኛውን፣ በሽተኛውን ወይም ደግሞ ሬሳውን የበረበረ፣ የያዘ ወይም ያንድ ተግባር የፈጸመበት እንደሆነ ወይም እነዚህ ተግባራቶች እንዲፈጸሙ ትዕዛዝ የሰጠ ከሆነ በጽኑ እስራት ወይም ደግሞ ወንጀሉ በጣም ከባድ በሆነ ጊዜ እድሜ ልክ እስራት ወይም ሞት ይቀጣል በማለት ድንጋጌ በግልጽ አስቀምጦታል። ንቃት አንዳንድ ጊዜ ሀገራት ወይም መንግስታት ፈልገውትም ይሁን ሳይፈልጉት በገፊ ምክንያቶች ሳቢያ ከሌሎች ሀገራት አልያም እርስ በርስ ጦርነት ውስጥ ሊገቡ ይችላሉ። በዚህ ጊዜ ህዝብ እንዳይጎዳ የሀገር ኢኮኖሚም እንዳይወድም ጦርነቱ ቢቻል በዘላቂነት ካልሆነም በጊዜያዊነት እንዲቆም የተኩስ አቆም ስምምነቶች ይደረጋሉ። ታዲያ ይህ የተደረገው የጦር ማቆም ውልን ወይም የሰላም ስምምነትን ማፍረስ በወንጀል የሚያስጠይቅ መሆኑ ተደንግቋል። ማንም ሰው የጦርነት ማቆም ውል ወይም የሰላም ስምምነት መፈረሙን በግልጽ እያወቀና ትዕዛዝ ከተሰጠው በኋላ ውጊያው እንዲቀጥል ያደረገ ወይም በማናቸውም ሌላ አድራጎት ከውሉ ወይም ከስምምነቱ ግዴታዎች አንዱን አስቦ ያፈረሰ እንደሆነ በቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ10 ዓመት በማይበልጥ ጽኑ እስራት ሊቀጣ እንደሚችል በሕጉ ላይ ተቀምጧል። በሌላ በኩል ደግሞ በዓለም አቀፍ ደረጃ እውቅና አግኝቶ ተግባራዊ እንዲደረግ ጥረት እየተደረገ ያለው ዓለም አቀፉ የሰብአዊ መብቶች ስምምነት ጥበቃ ከሚደረግላቸው መካከል ሰብአዊ እርዳታ ሰጪ ድርጅቶች ይገኙበታል። በእነዚህ ተቋማት ላይ ጉዳት ማድረስ እስከምን ድረስ ተጠያቂ ሊያደርግ ይችላል ስንል ለህግ ባለሙያዋ ወይዘሮ ሜሮን ጥያቄ አቅርበንላቸው ነበር። በጦርነትም ሆነ በልዩ ልዩ ተፈጥሯዊም ሆነ ሌላ ሰው ሰራሽ አደጋዎች ላይ የተለያዩ ሰብአዊ ድርጅቶች ቁስለኞችንም ሆነ እርዳታ የሚሹ የማህበረሰቡን አካል እንደሚረዱ ይታወቃል። እነዚህ ሰብአዊ ድርጅቶች ላይም የሚፈጸሙ ወንጀሎች ካሉ ራሱን የቻለ የሕግ ተጠያቂነት ያለው መሆኑ በግልጽ ተቀምጧል። ስለዚህ እነዚህ ሰብአዊ ድርጅቶች በጦርነት ክስተቱ ጊዜ ለምሳሌ ቀይ መስቀልን ማንሳት ይቻላል። በተፈጥሮም ሆነ ሰው ሰራሽ ቀውሶች ላይ የራሳቸውን አስተዋጽኦ ያደርጋሉ። ይህ ደግሞ በልዩ ሁኔታ አንዳንዴ በጦርነት ቀጠናዎች ላይም በመገኘት በጦርነቱ ምክንያት ጉዳት የደረሰባቸውንም ሁሉንም ማንኛቸውንም ሰዎች ያላድሎ ወገንተኝነት እና ነጻ ወገንተኝነት የሌለው ነጻ ሆነው እርዳታ የሚሰጡ ተቋሞች በመሆናቸው እነዚህ ተቋሞች እና እዛ ውስጥ የሚሰሩ ሰራተኞች የህግ ጥበቃ ሊያገኙ ይገባል። ስለዚህ እነሱም በእነሱን የሚያጠቃ አካል የወንጀል ተጠያቂነት እንዳለበት ድንጋጌው በግልጽ አስቀምጧል። በወንጀል ህጋችን አንቀጽ ሁለት ሰማንያ አንድ መሰረት በዓለም አቀፍ ሰብዓዊ መብቶች ላይ የሚፈጸም የጠላትነት ድርጊት በቀይ መስቀል ወይም ደግሞ እነዚህም በመሳሰሉ ሌሎች ሰብዓዊ ድርጅቶች ሰራተኞች፣ ወኪሎቻቸው ወይም ባልደረቦች ላይ በእነዚህ ድርጅቶች ጥበቃ ስር በሚገኝ ሰው ላይ የጸብ ስራ ወይም የኃይል ድርጊት የፈጸመ የዛተ ወይም ያዋረደ እንደሆነ ወይም ደግሞ እነዚህ ድርጅቶች እቃዎች፣ ግዙፍ ስራዎች ወይም ማከማቻዎችን ያፈረሱ ጉዳት ያደረሱ እንደሆነ በቀላል ስርዓት የተፈጸመው ወንጀል ከባድ በሆነ ጊዜ ደግሞ ከአምስት ዓመት ባልበለጠ ጽኑ ስርዓት ይቀጣል። ወንጀሉ የተፈጸመው በጦርነት ጊዜ እንደሆነ ቅጣቱ ከአንድ ዓመት እስከ አምስት ዓመት ለመድረስ የሚችል ጽኑ ስርዓት ያስቀጣል። ማንም ሰው በዓለም አቀፍ ሰብዓዊ ድርጅቶች አርማዎች እና መለያ ምልክቶች ያለ አግባብ አገልግሎ የተገኘ እንደሆነ በቀላል ስርዓት ወይም ደግሞ ከባድ በሆነ ጊዜ ደግሞ ከአምስት ዓመት ባልበለጠ ጽኑ እስራት ያስቀጣል ማለት ነው። ሲጠቃለል ዓለም አቀፍ ህጎችን በመጣስ የሚፈጸሙ ወንጀሎችን መፈጸም በብሔራዊ ህጎች ብቻ ሳይሆን በአህጉራዊ ዓለም አቀፋዊ ህጎችን ሊያስጠይቅ ስለሚችል ማንኛውም ሰው ይህን አውቀው የወንጀል ድርጊቱን ከመፈጸም ሊቆጠብ ይገባል። የሰውንም ልጆች ሰብአዊ መብት ደግሞ ማክበር ይገባል የሚል መልዕክት አለኝ። ያመሰግናለሁ። ክቡራን አድማጮቻችን፣ ዓለም አቀፍ ህጎችን በመጣስ የሚፈጸሙ ወንጀሎች ተጠያቂነት በኢትዮጵያ ህግ እንዴት ይታያል የሚለውን ጉዳይ የተመለከትንበት ዝግጅታችን በዚህ መልኩ ተጠናቋል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። በዝግጅቱ መንገሻ ዓለሙ ፕሮግራሙን በመምራት ደግሞ ኤልሳቤጥ ጌቴ አብረናችሁ ቆይተናል። ሰናይ ጊዜ ንቃተ